አማራ ባንክ በ2017 በጀት ዓመት ከታክስ በፊት 654.8 ሚሊዮን ብር ትርፍ ማስመዝገቡን አስታወቀ። ጠቅላላ ሀብቱ ደግሞ 43.4 ቢሊዮን ብር መድረሱን ገልጿል። የአማራ ባንክ የባለ አክሲዮኖች አራተኛ ዓመታዊ መደበኛ ጠቅላላ ጉባኤ በአዲስ አበባ ከተማ ተካሂደዋል። መሰረት መግጫ ተጨማሪ አላት። አንድ መቶ ሰባ ሺህ ባለ አክሲዮኖቹን ያቀፈው የአማራ ባንክ የባለ አክሲዮኖች አራተኛ ዓመታዊ መደበኛ ጠቅላላ ጉባኤ ተካሂዷል። በጉባኤው መክፈቻ ላይ ንግግር ያደረጉት የባንኩ ዋና ስራ አስፈጻሚ ዶክተር ዮሐንስ አያሌው ባንኩ በ2016ና 2017 የተወሰኑ ወራት ከነበሩበት ችግሮች በመውጣት ስኬት ማስመዝገቡን ገልጿል። በደንበኛ ማሳደግ በውጭ ምንዛሬ ክምችትና ሌሎችም ላይ በተወሰዱ ስልታዊና ስትራቴጂካዊ ተግባራት ይህንን ስኬት ማስመዝገብ ተችሏል ነው ያሉት። ባንኩ ውስብስብ የሆኑ ውስጣዊና ውጫዊ ፈተና እንደነበሩበት ይታወሳል። ስለዚህ በሪፎርሙ መጀመሪያ ውራት የወሰድነው እርምጃ 15 በመቶ ደርሶ የነበረው የተበላሸ ብድር ከአራት በመቶ በታች ማውረድ ተችሏል። ለረዥም ጊዜ የተከማቹ የደንበኞች ክፍያዎችን ማጽዳት የተቻለ ሲሆን የተከማቸ የውጭ ምንዛሬ ዕዳን ሙሉ በሙሉ ከመክፈላችንም በላይ በአሁኑ ጊዜ በቂ የሆነ የውጭ ምንዛሬ ክምችት እንዲኖረን ለማድረግ ተችሏል። የደንበኞች ቁጥር በሰፊው እንዲጨምር ማድረግና ከፍተኛ የተቀማጭ ገንዘብ ማሰባሰብ በመቻላችን አዲስ የብድር ጥያቄዎችን በተገቢ መንገድ ማስተናገድ እንድንችል ሆነናል። ከአክሲዮን ግዢ ጋር በተያያዘ በኢትዮጵያ ብሔራዊ ባንክ ተይዞ የነበረው ገንዘብ ወደ ካፒታላችን እንዲካተት ተደርጓል። በተሰሩት በእነዚህ ስራዎች ባንኩ በ2017 በጀት ዓመት ከታክስ በፊት 654.8 ሚሊየን ብር ትርፍ ማስመዝገቡም ነው የተገለጸው። በዲጂታል ትራንስፎርሜሽን አንድ ሚሊዮን የሚሆኑ አዳዲስ ደንበኞችን የሞባይል ባንኪንግ ተጠቃሚ ማድረግ ተደራሽነትን ማስፋትና የፋይናንስ አካታችነትን የማስፋት ስራዎችን ጨምሮ መሰራቱንም ዶክተር ዮሐንስ አስታውቀዋል። ወደ አንድ ሚሊዮን የሚጠጉ ደንበኞቻችንን የሞባይል ባንኪንግ አገልግሎት ተጠቃሚ ማድረግ ተችሏል። ተደራሽነትን በማስፋትም በኩልም የገንዘብ ክፍያ ወይም ኤቲኤም ማሽኖችን ቁልፍ በሆኑ የንግድ ማዕከላት የ24 ሰዓት ያልተቋረጠ አገልግሎት እንዲሰጡ ተደርጓል። በተጨማሪም የባንኩ ፈጣን የዲጂታል አገልግሎት አማራጭ የሆኑትን የኪዋር ኮድ ክፍያ ስርዓትን እና የፖስ ማሽን በማስተዋወቅ ደንበኞችን ተጠቃሚ ማድረግ ተችሏል። የፋይናንስ አካታችነትን ከማስፋት አኳያ ባንካችን ለዲጂታል የማይክሮ ብድር አማራጭ ከፍተኛ ትኩረት ሰጥቶ እየሰራ ይገኛል። ባንኩ በያዘው የቀጣይ የአምስት ዓመት ስትራቴጂክ እቅድ የባንኩን ያልተጣራ ትርፍ 36 ቢሊዮን ብር ማድረስና ሌሎችም ግቦች ተይዘዋል ብለዋል። በቀጣይም በስትራቴጂ ማዕቀፋችን በቴክኖሎጂ በተደገፉ ሴቶች እየተመራን የደንበኞቻችንን ቁጥር ማስፋት፣ የጥቃቅን አነስተኛና መካከለኛ ንግድ ዘርፍን መደገፍ የዲጂታል አማራጭ አገልግሎቶቻችንን ማጠናከር እንዲሁም በኢንቨስትመንት ባንክ እና የሰነድ መዋለ ነዋይ ገበያ ላይ ለመሰማራት ውጥን ይዘናል። የባንኩ ያልተጣራ ትርፍ 3.6 ቢሊዮን ማድረስ፣ የውጭ ምንዛሬ ሀብት ግኝትን በተመለከተ 250 ሚሊዮን የአሜሪካን ዶላር መሰብሰብ፣ የተበላሸ ብድር ምጣኔን ከ3 በመቶ በታች ማውረድ የሚጠቀሱ ናቸው። የዲጂታል ትራንስፎርሜሽን እንዲሁም የአዳዲስ ደንበኞችን ቁጥር ለማሳደግ ባንኩ ከያዘው እቅድ አንጻር እየሰራ ሲሆን ይህንንም እስከ በጀት አመቱ ማብቂያ ድረስ አጠናክሮ የሚቀጥል ይሆናል አሁን ላይ ጠቅላላ ሀብቱ 434 ቢሊዮን ብር መድረሱ የተገለጸው የአማራ ባንክ በሚቀጥሉት አምስት አመታት በኢትዮጵያ ካሉ አራት መሪ የንግድ ባንኮች አንዱ እንዲሁም በሚቀጥሉት 15 አመታት ደግሞ ከአፍሪካ አርባ ቀዳሚ ባንኮች አንዱ ለመሆን እቅድ ነድፎ እየሰራ መሆኑ በጉባኤው ተመላክቷል